አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። አራት እጅግ ወሳኝ ወሳኝ አነጋጋሪ የሆኑ መረጃዎችን ወደ እናንተ ይዘንላችሁ ቀርበናል። ከ15 ቀናት በላይ የቀጠለው የጤና ባለሙያዎች ጥያቄና ሁኔታን በተመለከተ ረፋዱን አዲስ አቅጣጫ ስለመውጣቱ ተመልክተናል። በዚህም ችግሩ ሊፈታ የሚችልበት አሰራር ተዘርግቷል። ሙሉ ዝርዝሩን ታደምጣላችሁ። በሌላ በኩል ሁሉም ባንክ ተጠቃሚዎችን የሚመለከት አዲስ መረጃ ተሰምቷል። በዚህም የኢትዮጵያ ብሔራዊ ባንክ የገንዘብ ዝውውርን በተመለከተ ገደብ ስለመጣሉ ሰምተናል። ሙሉ ዝርዝሩን ታደምጣላችሁ። በሌላ በኩል ኢትዮጵያ ውስጥ ያሉ ሆቴሎችን በተመለከተ ደረጃቸውን እያስነጠቀ ያለበት ሁኔታ ምንድነው? የሚሉትን ሙሉ ዝርዝር ከመያዛችን በተጨማሪ የውጭ ሀገራት ስራ ስምሪት አዋጅ በአራት ዓመት ውስጥ ለሁለተኛ ጊዜ ስለመሻሻሉም አዲስ መረጃ ወጥቷል። ለኢትዮጵያ ንግድ ባንክ ደንበኞች በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክ ከሰዓታቶች በፊት ማስጠንቀቂያ ስለ ማውጣቱም ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያም የኢትዮጵያ ብሔራዊ ባንክ ከሰዓታቶች በፊት ማስጠንቀቂያ ስለማውጣቱ ማውጣቱ ተመልክተናል። ተንኮል አዘል መተግበሪያዎች ትክክለኛ ሶፍትዌሮችን መተግበራቸውን በመምሰል ሰዎች በቀላሉ እንዲሳሳቱ እንዲታለሉና ለጥቃት እንዲጋለጡ በማድረግ ያልተፈቀደ ተግባርን እየፈጸሙ እንደሚገኙ ገልጸዋል። ተንኮላዘል መተግበሪያዎች እንደ ቴሌግራም፣ ዋትስአፕ ባሉ ማህበራዊ ትስስር ገጾች ላይ በስፋት እየተሰራጨ የሚገኝ ሲሆን ስማቸውን በመቀየር እንደ ጤና፣ ግብር፣ ትምህርት፣ ፋይናንስ እና ባንኪንግ የመሳሰሉ ዘርፎች ላይ አገልግሎት የሚሰጡ መተግበሪያዎችን በመምሰል ጥቃት በማድረስ ላይ ይገኛሉ ብለዋል። የእጅ ስልኮችን ለአካል ጉዳተኛና ለተለያዩ የጤና እክል ላለባቸው ተጠቃሚ አገልግሎት ምቹና ቀላል እንዲሆን ለማስቻል ሲባል እንደ በድምፅ ማዘዝ የመሳሰሉ የተደራሽነት አገልግሎቶችን እንደ ክፍተት በመጠቀም ጥቃቶች ይሰነዘራሉ ብሏል። ተንኮላዘል መተግበሪያዎች የእጅ ስልኮችን ስክሪን ማየት ኢሜል፣ አጭር የጽሑፍ መልእክት ማንበብ፣ ትክክለኛ የሚመስሉ ሀሰተኛ የመግቢያ ገጾችን በማየት የምንናነሳቸውን ሚስጥራው ያላቸው የይለፍ ቃሎች በቀላሉ በመተንፈስ ቃላችንም እንደሚሰነዘር ገልጿል። ታዲያ ካልተያዙና ምንጭ መተግበሪያ ከሌላቸው ማውረድን እንዲቆጠቡ ሲል ከሰዓታቶች በፊት እጅግ ከፍተኛ ጥንቃቄ፣ በተለይ ባንኮች ላይ የማጭበርበር ድርጊት እየተፈጸመ እንደሚገኝ ከኢትዮጵያ ንግድ ባንክ ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ አዲስ የገንዘብ ዝውውር ሕግን በተመለከተ ገደብ ስለ መጣሉ ተሰምቷል። በተሻሻለው አዲሱ መመሪያ በኤሌክትሮኒክስ መንገድ የሚፈጸሙ ዝውውሮችን ደህንነት ለመጠበቅ ከብር 5000 በላይ የሆኑ የገንዘብ ዝውውሮች ከቱ ፋክተር አውቶንቶሪቲ ሊኖራቸው ይገባል ሲል አስጠንቅቋል። የደረጃ ሁለት ወይንም ሌቭል ቱ አካውንት ባለቤቶች በቀን በአካውንታቸው መያዝ የሚችሉት የብር መጠን ከ150 ሺህ ብር እንዳይበልጥ ሲደረግ በቀን መፈጸም የሚችሉት የገንዘብ ዝውውር መጠንም ከ300 ሺህ ብር መብለጽ የለበትም ይላል። ነገር ግን ብሔራዊ ባንክ ከክፍያ አማራጭ በጽሑፍ ጥያቄ ከቀረበለት እንደ ሬሚታንስ፣ የታክስ ክፍያ፣ የነዳጅ ክፍያ፣ የአውሮፕላን ትኬትና ሌሎች አገልግሎቶች የተቀመጠውን የገንዘብ ገደብ ሊያነሳ እንደሚ እንደሚችል ነው የተገለጸው። በተጨማሪም የደረጃ ሁለት አካውንት ባለቤቶች በቀን ወደ ግለሰብ ማስተላለፍ የሚችሉት P2P መጠን ከ75000 ብር እንዳይበልጥ ሲደረግ ከግለሰቦች ወደ ነጋዴዎች የሚፈጸሙ የኤሌክትሮኒክስ አካውንት የገንዘብ ዝውውር መጠን በቀን ከ250000 ብር እንደማይበልጥ ነው የተገለጸው። ሌላው በአዲሱ መመሪያ የተካተተው ማንኛውም የክፍያ አማራጭ ተቋም ማንኛውም ሰው ከሌላ የክፍያ አማራጭ ገንዘብ እንዲቀበልና ወደ ሌላ የክፍያ አማራጭ ገንዘብ እንዲልክ ማስቻል አለበት። ነገር ግን ማንኛውም የክፍያ አማራጭ ይህንን አገልግሎት ለመስጠት በብሔራዊ ስዊች ወይንም ሌላ ፈቃድ ባለው ተቋም በኩል ክፍያዎች እንዲያልፉ ማድረግ አለበት ብለዋል። የፋይናንስ አካታችነት ለማሳደግና ቀልጣፎችን ለመጨመር በሀገሪቱ የዲጂታል የፋይናንስ አገልግሎት የሚሰጡ ተቋማት የብሔራዊ ስዊች ሲስተም ውስጥ መግባት አለባቸውም ተብለዋል። ከባንክ ወደ ዋሌት ወይንም በተቃራኒው ክፍያ እንዲፈጸም የሚያደርጉ የፋይናንስ ተቋማትን ጨምሮ የደንበኞች ማነስ መለየት እና የክፍያ ከፋዮችን የሚያስፈልጉትን ሰው እንዲያውቁ የማንነት ማረጋገጥ ስርዓት እንዲኖር ማስቻል አለበት ሲል በዛሬው ዕለት አዲሱ መመሪያ ይፋ ሆኗል። ከ15 ቀናት በላይ የቀጠለው የጤና ባለሙያዎች ጥያቄን በተመለከተ አዲስ መግለጫ ወጥቷል። የትግራይ ጊዜያዊ አስተዳደር የጤና ባለሙያዎች ያለባቸውን የኢኮኖሚና ማህበራዊ ችግሮች ለመፍታት የሚያስችለውን ሁሉ እንደሚያደርግ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ከክልሉ የጤና ባለሙያዎች ላቀረቡት ጥያቄ በሰጡት ምላሽ ያለባቸውን የኢኮኖሚና ማህበራዊ ችግሮች ለመፍታት የክልሉን አቅም ባገናዘበ መልኩ የሚቻለውን ሁሉ አደርጋለሁ ሲል ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት ሌትናር ጄኔራል ታደሰ ወረደ በክልሉ ከሚገኙ ዘጠኝ የጤና ማኅበራት ተወካዮች ጋር ከግንቦት አምስት ቀን 2017 ጀምሮ ውይይት ማካሄዳቸው ተገልጸዋል። ውይይቱን ተከትሎ ጊዜያዊ አስተዳደሩ ባወጣው መግለጫ እንዳስታወቀው ባቀረቡት የመፍትሔ ሐሳቦች ላይ ከሞላ ጎደል ሙሉ ስምምነት ላይ ተደርሷል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ማኅበራት ትናንት ግንቦት 22 ባወጣው መግለጫ በጤና ባለሙያዎች ላይ እየደረሰ ያሉ ከስራ ማሰናበት፣ ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም ሲል ማሳሰቡ ተገልጿል። በሌላው መረጃችን ኢትዮጵያ ውስጥ ያሉ ሆቴሎችን በተመለከተ ደረጃቸው እየተነጠቀ እንደሆነ ተሰምቷል። አገልግሎት መስጠት ካቆሙ ከአንድ ዓመት በላይ ሆኗቸዋል የተባሉ ሆቴሎች ደረጃቸው እንዲነጠቅ መደረጉ ነው በዛሬው ዕለት የቱሪዝም ሚኒስትር ያስታወቀው። የቱሪዝም ሚኒስትር ባካሄደው የሆቴሎች ምዘና በአዲስ አበባ ከተማ ውስጥ የሚገኙ አስራ አምስት ሆቴሎች የኮከብ ደረጃቸው ተነጥቋል። ከነዚህ ውስጥ አንዳንዶቹ ከአንድ ዓመት በላይ አገልግሎት መስጠት ያቆሙ ወይንም የአገልግሎት ዘርፋቸውን የቀየሩ መሆናቸውም ተሰምቷል። በ2017 በ92 ሆቴሎች ላይ በተደረገ ዳግም ምዘና ከውጭ ገጽታ ጨምሮ በ12 መስፈርቶች ላይ ተመርኩዞ የ40 ሆቴሎች ደረጃ ይፋ ሆነዋል። ከእነዚህ 40 ሆቴሎች ውስጥ 11 ሆቴል ባለ አምስት ኮከብ ደረጃ ያገኙ ሲሆን 34ቱ ደግሞ ምዘና የተደረገባቸው ሲሆን፣ 6 አዳዲስ ሆቴሎች ደግሞ ለመጀመሪያ ጊዜ ወደ ኮከብ ደረጃ መግባታቸው ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።